የደም ነጋዴ ጽንፈኛ የዲያስፖራ አክቲቪስቶች የሐሳብ ሙግትና ሰላምን ጠልቶ ጫካ ጠመንጃ አዝሎ ከሚዞር የጥፋት ኃይል ጋር በኢቢኤስ ውስጥ የተሰገሰገ የጥፋት ኃይል በወረዳ አስተዳደር የመሸገ የጽንፈኛው ተላላኪና ራሷ ብርቱካን ተባብረው ሐሰተኛውን የብርቱካን ማንነት ፈጥረውታል። ይህ ከመጀመሪያዋ ማንነቷ የሚለየው በሦስት ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ ዓላማና ግቡን የሚያውቁት ተደራሲው ሕዝብን ለቁጭት፣ ለሐዘን፣ ለቁጣ እንዲሁም እውከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው። ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድን ነው? ለትወና ብለው ወስደው ነው ይህንን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦቼ በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለትዳር ነኝ። የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ የልብ ኬዝ ታማሚ ነኝ። አዎ ታማሚ ነኝ። የሌላ ነገር ግን የለም ብዬ እዚህ ጋር ማዕዛ መሐመድ፣ ተስፋዬ ወልደ ስላሴና ሌሎች የዩትዩብ የደም ነጋዴዎች በየዋ ኢትዮጵያውያን ሴቶች ላይ የሚቆምሩትን የጭካኔ ቁማር ማንሳት ያስፈልጋል። ብርቱካን ለሴራ ድርሰታቸው የተዘጋጀች ተዋናይ ነች። ከትወናው በኋላ ትዳሯ፣ ህይወቷ፣ ልጇ ጉዳያቸው አይደለም። ኤቢኤስ ላይ የተላለፈው ፕሮግራም ብርቱካን ተመስገን ከበደ ሌላ ዩኒቨርሲቲ ገብታ ተደፍራ ጾታዊ ችግር እንደደረሰባት በሚዲያ ላይ በኤቢኤስ ቀርባ ያንን ሀሳብ

ወደ ከተማ ላይ ነው፣ ወደ ጊዜ ያለሁት እናንተ ምን እንደምታውቁት፣ እሷ ያለች አዲስ አበባ ነው። ምን እንደተሰራበት፣ ምን እንደተነገረበት፣ የአርሶ አደር ልጅ ናት፣ የገጠር ልጅ ናት። ምን እንደነገሩበት፣ በአንድ ህጻን ፍሬ ምን ማድረግ እንደፈለጉ አላወቁኝም። እንግዲህ የሚያውቅ ፈጣሪ ብቻ ነው። እኔም እንደእናንተ በሚዲያ ነው ትተላለፋለች። ያንተ ትናት፣ ያንተ ትናት እየተባልኩ ነው እየተደወለልኝ ያለን? ድምጿንም መስማትም ማየትም አልፈለኩም። ምን ምን ምን ምን እንዳደረ እንዳደረጓት ያወቅሁት ነገር የለም። አሁን ወንበር ባየሁት መረጃ መሰረት ከዚህ ማየትም አልፈለጉም። ጥሩ አድርጋቸው መታገተች ሲባልም አልሰማም። እውነት ነው አልሰማሁም። ተደፈረችም ሲባልም እንደዚህ አልሰማም አልሰማሁም። ባለ ፍዳር አይደለች እዚህ ግራ ቀኝ፣ የባልየውም እናት አባት፣ የእኔም እናት አባት ባሉበት እኔም ባለሁበት ድረን እኩለን ያሰደርናት፣ የተደፈረችበትም አጋጣሚ የለም ፌክ ነው። የታገተችበትም የምትለኝ አሁን የምጠየቀው ፌክ ነው፣ እሷን የሚገልጽ አይደለም። ድራማ ነው የተሰራበት አርጋቸው፣ አሁን እንደ ኢቢኤስ ላይ ፕሮግራም ከዋለ ወዲህ ደውለህ አግኝተሃት? አላገኘኋትም። አርጋቸው፣ በጣም አንድ ቀን የት ነው ሰኞ እለት ይመስለኛል፣ የትነሽ ብዬ ጠይቂያት፣ አዋሳ ነው ይብለኛለች። ደውዬላታለሁ። የትነሽ አርባ አዋሳ ነው የምን ልታረጊ እህቷ ተገላገላ ያለች ታላቅ እህቷ አዱኛ አዱኛን ላይ አዋሰ ብቻ አለችም። ከዚያ ውጭ ስልክም አላያዘችም ማግኘት አልቻል። በጣም ጥሩ ነው አርጋቸው፣ እውነታ ለመፈለግ በሐሰት በሰው ልጅ ሕይወት እንደዚህ እየተቀለደ ምንም የሚያውቁት ሕጻናት ምንም የሚያውቁት ሴት ልጆች እንደዚህ ናቸው እየተባሉ ሚዲያውን ህዝቡንም እያሳሳቱ ሚዲያውንም እያሳሳቱ ያሉ ግለሰቦች ይኖራሉ ተብሎ ይታሰባል። ይሄ ሚዲያ በእናንተ ቤተሰብ የደረሰ ስለሆነ እውነቱን ለመፈለግ ነው ይሄንን ጥያቄ ለመጠየቅ የፈለግነው። የኢትዮጵያ ህዝብ እውነታውን ማወቅ ስላለበት የልጅቷ ህይወትን ምን እውነታ ላይ እንዳለ ለማወቅ ነበር የተፈለገው። ከተቻለ ደግሞ ልጅቱን በአካል ስልክ አግኝተን ለሚዲያ እና ለኢትዮጵያ ህዝብ የምናቀርብና እውነቱን ኢትዮጵያ ህዝብ እንዲያውቅ የምናደርግበት አጋጣሚ ፈጠራ ተብሎ ይገመታል። አንተ አርጋቸው ተመስገን ከበደ የብርቱካን ተመስገን ከበደ ታላቅ ወንድም፣ ይህንን ሀሳብ እና አስተያየት ስለሰጠን ይህንን የተሳሳተ መረጃ ለሚዲያ እና ለኢትዮጵያ ህዝብ አየር ላይ የዋለውን እና የኢትዮጵያን ህዝብ ያስለቀሰውን ታሪክ ውሸት የሚል ስለነገርከን እጅግ በጣም እናመሰግናለን። እሺ አርጋቸው አሁን በልጅቷ ሕይወት ላይ በኢቢኤስ ፕሮግራም የተላለፈው የልጅቷ ሕይወት ነው የልጅቷ ታሪክ ነው ብላችሁን በእናንተ ቤተሰብ ታምናላችሁ። እውነታውን ለማግኘት እንዲህ አይነት የሚሰሩ ሰዎች፣ እንዲህ አይነት ድርጊት የፈጽሙ፣ እንዲህ አይነት ድርጊት ላይ ተንጠልጥለው ታሪክ ሊያጠፉ የሚችሉ ሰዎችስ ምን ትላላችሁ? እንደ ቤተሰብ በአጠቃላይ እንደ ቤተሰብ ማለት የምፈልገው በኢቢኤስ ፕሮግራም የብርቱካን ታሪክ ተገለጸ የተባለው በፍጹም እሷን የማይገልጽ ከመሆኑ ጋር ተያይዞ በዚች ሕፃን የምትነግዱ ነጋዴዎች፣ ስለ ፈጣሪ ብላችሁ፣ ስለ እውነት ብላችሁ ስለ እውነት ብላችሁ በልጅቷ ባትነግዱ መልካም ነው። አንድ የገጠር አንድ አርሶ አደር ልጅ በስንት ውጣ ውረድ ተምራዚ የደረሰች ልጅ ከትዳሯ ማበጣበት ከቤተሰቦቿ አጠቃላይ የቤተሰቦቿን ባግራውንድ በማጥፋት ደረጃ የዘመታችሁ በፈጣሪ ስም አሁንም አሁንም ከዚህ ድርጅታችሁ እንድትቆጠቡልኝ። በሞጣ ቅዱስ ጊዮርጊስ ስም በታላቁ ሰማየት በቃ ላድዋ ድል ባደረጉ በቅዱስ ጊዮርጊስ ስም በፈጣሪ ስም እባካችሁ ከዚህ ድርጅታችሁ ተቆጠቡልን። ሰርተን እንደግበት ሰርተን እንደወጥበት ሰርተን እንደግበት ሰርተን እንደወጥ እንደወጥበት የብርቱካን ተመስገን ከበደ ታሪክ ይሄ አይደለም ማለት ነው። በመጨረሻ ማለት ነው የምፈልገው። አመሰግናለሁ አመሰግናለሁ። አርጋቸው ዴንቪዶ ዩኒቨርሲቲ ልጅቷም አልተማረችም፣ አልተመደበችም ቀድመህ እንደገለጽከው አንተ። የሚያሳዝነውም ይሄ ነው። ዴንቪዶ ዩኒቨርሲቲ ሳተ ዳገሩን ሳታውቁ አይደለም ደምቢደሉ ዩኒቨርሲቲ ተመደበችበት አለማ ዩኒቨርሲቲም አልሄደችም አልሄደችም ቤተሰቦቿ ላይ ሐዋሳ ነው የቆየችው ከዚያ ነው ወደ አዲስ አበባ መጣ ለትዳር ሆን ተብሎ ትዳሯን ለመበትበት አብዳ እንድትሄድ እራሷን እንድታጠፋ ሆን ተብሎ የተደረገ ሴራ እንዴት ባላየችው ባልገባችበት ዩኒቨርሲቲ ባልሄደችበት ዩኒቨርሲቲ ባልተመደበችበት ዩኒቨርሲቲ እንዴት ሆኖ ይነገራል። ትውልድን በሚያፈራ ዩኒቨርሲቲ የዘመን ነገር የለበትም። እንዲሁ ፊደል የጠነቆለ ሰው የሚሰሯል፣ ፊደል የጠነቆለ ሰው የሚሰሯል። በጣም ያሳዝናል። አሁሉ የምረሰ መምህር ነኝ፣ አንድ አመት ሙሉ ሰመምህር ነኝ። በጣም ያሳዝናል። እና እንዲህ አይነት ትውልድ እየተፈራ ነው አገር የምታድገው፣ አገር የምትለወጠው። እና በህቲ በሀገሬ ባስነግዱ መልካም ነው በዚህ ያገኛችሁት ትርፍ ትርፍ አይደለም። በሰማይ ታገኙታላችሁ። በምድርማ እኛ ነው እያሰቃያችሁ እየበደላችሁ እያሰቃያችሁ ነው ያለ ከነ መላ ቤተሰቦቿ ከሚወዷት ጓደኞቿ ከትዳሯ ከአንድ ሕፃን ፍሬ ልጇ የበተናችኋል እና አዝናለውን የበድ ነው የማዝነው።